ክብርና ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም። የመከላከያ ሰራዊቱ በአማራ ክልል ከ350 በላይ ወጣት ገደልኩ አለም። የፋኖ አመራሩ ደግሞ በአፍሪካ ቀንድ ሰላም መረጋገጥ የተሻለ አማራጭ ኃይልን ገንብተናል ይላሉ። በክልሉ የተለያዩ አካባቢዎች የበዓል ሰሞን የድሮውን አሰሳና ጥቃቱም እንደቀጠለ ይገኛል በዝርዝር የምንመለከተው ጉዳይ ይሆናል። ባለስልጣኑ ከኢትዮጵያ ወደ ኤርትራ መኮብለላቸው ተዘገበም። የሚኒስትሯ የቅርብ ዘመድ የሆኑት የቢሮ ኃላፊው አጃቢዎቻቸውን ይዘው ጠፍተዋልም ነው የተባሉት። ተጨማሪ መረጃ አዘጋጅተናል። የኢትዮጵያ ኤምባሲ ሰራተኛ ተገደሉ። ዲፕሎማቱ ተገድለው የተገኙት ታፍነው ከተወሰዱም በኋላ ነው። ትሰሙታላችሁም በብልጽግናው ልሳናት ከሳምንታት በፊት ሞተው የነበሩት የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ ዛሬ ከዚህ ዓለም በሞት ተለይቷል። የብልጽግናው ፕሬዝደንት አብይ አህመድ ፓትርያሪክ አቡነ ማትያስና የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤም መልእክት ካስተላለፉት ውስጥ ይገኙበታል። የምታደምጡት ጉዳይ ይሆናል። የትግራይ የቀድሞ ታጣቂዎች የታድሶ ስልጠና በሰኔ ወር ይጠናቀቃል ተባለ። የተፈናቃዮች የታጣቂዎችና የግዛቶች ጉዳይ ዋነኛ ትኩረቱ ይሆናል በሚል ጀነራል ታደሰ ያዋቀሩት ካቢኔም እያነጋገረ ነው። ከካቢኔው ጋር በተያያዘ ያሉ መረጃዎችን አካተናል። ደቡብ ሱዳን የዶናልድ ትረምፕ አስተዳደርን በይፋ ይቅርታ ጠየቀች። በደቡብ ሱዳን ከፍተኛ ባለስልጣናት የተመራ ልዑክም ወደ ዋሽንግተን እንደሚጓዝ ይጠበቃል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። መልካም ቆይታ ይሁንላችሁ። የመከላከያ ሰራዊቱ በአማራ ክልል ከ350 በላይ ወጣት ገደልኳልም። የፋኖ አመራሩ ደግሞ በአፍሪካ ቀንድ ሰላም መረጋገጥ የተሻለ ተመራጭ ኃይልን እየገነባን ነው ይላሉ። በክልሉ የተለያዩ አካባቢዎች የበዓል ሰሞን የድሮን አሰሳና ጥቃቱም እንደቀጠለ ነው። በቅርቡ በጎጃም እናርጅና እናውጋና ሰሜን ሸዋ ባሶና የተፈጸሙ የድሮን ጥቃቶችን በተመለከተም የፋኖ ኃይሎች ደረሰ ያሉትን ጉዳት መግለጻቸው የሚታወስ ነው። በዛው በጎጃም ቀጠና ሰዴ ላይ በነበረው ውጊያ ደግሞ አመራር የነበሩት መንበሩ ጌታ የመገደላቸውን ጠቅሰው ጠንካራ ውጊያ መከናወኑን ማሳወቃቸውም አይዘነጋም። በዛ ውጊያ በአስተዳደርና ፖሊስ ጽሕፈት ቤቶች ላይ በቦምብ በተፈጸሙ ጥቃቶች በርካታ የመንግስት ኃይሎች መገደላቸውና ለአካል ጉዳት መዳረጋቸውም የተገኙ መረጃዎች ያሳያሉ። የመከላከያ ሰራዊቱ በበዓል ሰሞን በአማራ ክልል ባከናወንኩት ኦፕሬሽን ከ350 በላይ ሰው በሁለት ቦታዎች ላይ ገደልኩ የሚል መግለጫንም አውጥቷል። የብልጽግናው ሹማምንት ስለ ሰላሙ መረጋገጥ ስለ ብልጽግና አውሮፕላን በሚናገሩበት በዚህ ወቅት የመከላከያ ሰራዊቱ ደግሞ በቀን 300 በላይ ሰዎችን በአንድ ስፍራ ገደልኩ እያለ ነው። ይህ ገደልኩት የሚለው ሰው የሀገሪቱ አምራች ዜጋ በፖለቲካዊ ችግሮች ሳቢያም አገዛዙ ጦር ያዘመተበት የርስ በርስ ጦርነት ሰለባ የሆነ ሕዝብ መሆኑንም ልብ ይሏል ሲሆን ገዳዩን አገዛዝ ስልጣን ይታደግ ዘንድ ሰራዊቱን በየቀበሌው የበተኑት የመከላከያ አዛዦች ግን ይህንን የራሳቸውን ሀገር ዜጋ መጨፍጨፍን እንደ ኩራት ቆጥሮ እየተራገፈ ነው የሚል መግለጫን ሲያወጡ ማየትም የተለመደ ነው። የሀገር መከላከያ ሰራዊቱ የትናንት ይፋው የበዓል ዕለት መግለጫ ከሶስት መቶ በላይ የጎጃም ወጣት እስከ ወዲያኛው ተሸኝ፣ ከ50 በላይ የሚሆነው ደግሞ በሰሜን ሸዋ ደብረ ብርሃን ቅርብ ርቀት ባሶና ላይ ገደል ነው የሚል ነው። የፋኖ አመራሮችንም ደመሰስኩ የሚለው የመከላከያ ሰራዊቱ ገደልኩት ያለው ሰው ቁጥር የድሮን ድብደባዎችን ያካተተ እንደሆነ ግን የተጠቀሰ ነገር የለም። አገዛዙ የድሮን ጥቃቶችን ማህበረሰቡን የማሸበርና የማሸማቀቅ ስልቱ አድርጎ እየተጠቀመባቸውም ይገኛል። አንድ ስለ ሁኔታው የሚናገሩና ከሰሞኑ በበዓል ገበያ ላይ የነበሩ የክልሉ ነዋሪ ማህበረሰቡ የድሮን ቅኝት ድምፅን በሰማ ቁጥር ለከባድ መረበሽ መጋለጡን አንስተው፣ ገበያ ላይም ድሮኗ ሳትመጣ እያሉ ሸማቾች ግብይት ሲያደርጉ መመልከታቸውን ያነሳሉ። አንድ አርሶ አደርም ይህንን ጉዳይ ያጠናክራሉ። ገበሬ ወዲያ ና ወዲህ ዝም ብሎ በሬ እያበላ ሀመሀል ላይ እንዲያርጎ ፈጀን ፈጀን መራ የለው እንግዲህ መክረሚያም የለን ህዝብ የለ የእጅ ጦር ሲሆን ወዲያም ተሸሸግን፣ ወዲያም ተሸሸግን። ይወጣል ይህ ላይ የማይታይ ነገር መቶ የሚያዳፍንን ነው። ወንጀል እየፈጸመ ቤት እያቃጠለ ንጹሃን እየገደለው እንዲህ ህግ ማስከበር ማለት? በገዛ መሳሪያችን፣ በገዛ ሞሰባችን፣ በገዛ እጃችን፣ በገዛ ኪሳችን ተበላነ። ዛሬም የድሮን ቅኝት የታየባቸው የክልሉ አካባቢዎች ያሉ ሲሆን በሰሜን ጎጃም እንዳደት መራዊ፣ በምዕራብ ጎጃም ቋሪት፣ ሰከላ ቀጠናዎች እየተስተውሏል። የፋኖ አመራሩ አስረስ ማረ ደግሞ የብልጽግናው መንግስት የቴክኖሎጂ አቅም አለ በሚል ማህበረሰቡን አስፈራርቶና አሸማቆ ለመግዛት የሚያደርገው ጥረት ነው ይሉትና ነገር ግን በድሮን የሚሸነፍ ህዝብ የለም በሚል ማሳያዎችንም ያቀርባሉ። አሁን የአብይ አህመድ አገዛዝ የውስጥ ብቻ ሳይሆን የጎረቤት ሀገራት ሰላም ጠንቅ መሆኑን አለ አቀፉ ማህበረሰብ እየተረዳ ነው የሚሉት አመራሩ እሳቸው አመራር የሆኑበትን የፋኖ ኃይልን ደግሞ አንድ የገጠነው የሰላም አማራጭ ኃይል ወደ መሆን መሸጋገሩን አንስተው በውስጥም በውጭም ከሚፈጥሯቸው ግንኙነቶች ጋር አያይዞም አብራርተዋል። አሁን ባለው ነባራዊ ሁኔታ ፋኖ ካለው ወታደራዊ ፖለቲካዊ ቁመና ከከፈታቸው አውደ ግንባሮች፣ ካለው የህዝብ ድጋፍ ከተሰጠው ዓለም አቀፍ ትኩረት አኳያ የዚህን የምስራቅ አፍሪካን ሰላም ለማምጣት ተስፋም የተጣለበት ሀይል እንደሆነ መታወቅ አለበት። የአብይ አህመድ ሚና እዚህ ምስራቅ አፍሪካ ውስጥም ሆነ ኢትዮጵያ ውስጥ የረባሽነት ሚና መሆኑ እየታወቀ መጥቷል። እኛ የኢትዮጵያ እጣ ፈንታ በብቸኝነት የምንበይን ብቸኛ ኃይሎች ነን ብለን አናምንም። የፋኖ ኃይሎች የምንወክለው የአማራን ህዝብ ጥቅምና መብት እና የህልውና ጉዳይ ነው። የሌሎች አንድን ህዝብ ይወክላሉ ብለን ከምናስባቸው የፖለቲካ ኃይሎች ጋር በኢትዮጵያ ጉዳይ ላይ ንግግርና አጋርነት መኖሩ የግድ ነው የሚሆነው እና እንደ ዜጋ በምንኖርበት ሀገር በራሳችን ገንዘብ በሀገሪቱ አንጦር ሀብት በተገዛ ጅምላ ጨራሽ መሳሪያ በመድፍ፣ በሮኬት፣ በድሮን ህጻናትን እየጨፈጨፈ ካለ አረመኔ ስርዓት በላይ የአማራ ህዝብ ጠላት የለውም። ባለስልጣኑ ከኢትዮጵያ ወደ ኤርትራ መኮብለላቸው ተዘገበም። የቢሮ ኃላፊው አጃቢዎቻቸውን ይዘው ነው ጠፍተዋል የተባሉት የአፋር ክልል የምክር ቤት አባልና የክልሉ የእንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ የሆኑት ኢንጂነር ኢብራሂም ኡስማን ናቸው። ስለ መኮብለላቸው የተገለጹት ባለስልጣኑ የመከላከያ ሚኒስትሯ አይሻ መሐመድ የቅርብ ዘመድ መሆናቸውን የገለጹት ምንጮቻችን በአሰብ አቅጣጫ የአፋር ክልልን ትተው መሄዳቸውን አንስቷል። ከዚህ በፊት ቀይ ባህር ላይ ፎቶ ተነስተው ይገባናል የሚል መልእክትን ያስተላል እንዳለፉት የመከላከያ ሚኒስትሯ የአሰብ ተወላጅ መሆናቸውን መናገራቸውም የሚዘነጋ አይሆንም። የሆነ ሆኖ የቢሮው ኃላፊ አቶ ኢብራሂም ከዚህ ኃላፊነታቸው ባሻገር የምክር ቤት አባል እንደነበሩ ምንጮቹ ጠቅሷል። ወደ ኤርትራ ተሻግረው በሚኮበለሉበት ወቅት ለጊዜው በቁጥር ያልታወቁ አጃቢዎቻቸውን ጭምር አስከትለው እንደሆነም ያክላሉ። ለምን ኮበለሉ ለዛውም ወደ ኤርትራ በሚል ለቀረበላቸው ጥያቄ ምንጮች ምላሽ ሲሰጡ ለጊዜው ምክንያቱን በውን ለማወቅ አስቸጋሪ እንደሆነ ጠቅሰው ይሁን የክልሉ መንግስት አመራር መካከል ያለውን አለመግባባት እንደ ቀዳሚ ምክንያትነት ያነሳሉ። ከርዕሰ መስተዳደሩ አውል አርባ ጋር አለመግባባቶች እንደነበሩ በመጥቀስ የክልሉ ብልጽግና አመራሮች በሙስናና ብልሹ አሰራር እርስ በራሳቸው ሲካሰሱ መስማት በተለይም ከቅርብ ጊዜ ወዲህ የተለመደ ስለመሆኑም ነው የሚጠቅሱት። ከወራት በፊት ጅቡቲ የአየር ጥቃትን በአፋር ዜጎች ላይ ስትፈጽም እንደ ክልል ድርጊቱን እናውግዝ የሚል ሀሳብ ቀርቦ ከአራት ኪሎ አስተዳደር ጋር ታጣሉናላችሁ የሚል ሀሳብ ደግሞ በተወሰኑ ባለስልጣናት በኩል ተነሱ ተነስቶ አለመግባባት እንደነበር የሚያስታውሱት እነዚሁ ምንጮች አመራሩ በጥቅም መስማማት ያልቻለ ሆኗል ሲሉም አብራርቷል። የኤርትራ አፋርና የኢትዮጵያ አፋር ማህበረሰቦች በድንበር ከመጎራበት ባሻገር በርካታ ሁነቶችን በጋራ የሚያከናውኑ እንደመሆናቸው የኮበለሉት የቢሮ ኃላፊም ከዛ አካባቢ እንደ መምጣታቸው ይህ ጉዟቸው ከዚህ ጋር ተያይዞ ሊሆን ይችላል የሚለውን ደግሞ በተከታይ መላምትነት ምንጮቹ ያስቀምጣሉ። የሻቢያው ሰዎችም የኢትዮጵያው ባለስልጣን ከነታጣቂዎቹ ወደ ሀገራችን ገባ በሚል እያስተጋቡት ናቸው። የኢትዮጵያ ኤምባሲ ሰራተኛው ተገደሉ። ዲፕሎማቱ ተገድሎ የተገኙት ታፍነው ከተወሰዱ በኋላ ነው። እኒህ ዲፕሎማት ጋርዌ በሚገኘው የፑንትላንድ ቆንስላ ውስጥ ሲሰሩ የነበሩ የኢትዮጵያ የቆንስላ ሰራተኛ መሆናቸውንም የሶማሊያ መገናኛ ብዙሃን ዘግቧል። በላሳኑድ ቆንስላ የጸጥታ ኤክስፐርት ሆነው ሲሰሩ የነበሩት ዲፕሎማት ፋራ አይዲድ ጀማም ከማረፊያቸው ባልታወቁ ሰዎች ተወስደው ነበር። ይህ ከሆነ በኋላ ጎጂ አካዴ በተባለ ቦታ ላይ አስከሬናቸው ተጥሎ ተገኝ አግኝተዋል የምርመራ ሪፖርቱ ጥይት እንደተተኮሰባቸውና ድብደባ እንደተፈጸመባቸው የሚያሳይም ሆኗል። በሰውነታቸው ላይ የተኩስ ቁስሎችና የማሰቃያ ምልክቶች መታየታቸውንም የመገናኛ ብዙሀኑ ዘግቧል። ፋራ አይዴድ ጀማ ባለፈው ጥር ወር መጀመሪያ ነበርም በጋረ ቆንስላ የኢትዮጵያ ተጓዦችና የማህበረሰብ አባላት የክትትልና ድጋፍ ኃላፊ ሆነው የተሾሙት። የግድያው አፈጻጸምና የድርጊቱ ፈጻሚዎች ማንነት እስካሁን አለመታወቁም የዲፕሎማቲክ ሰራተኞችንና በአካባቢው የሚኖሩ የ ሌሎች ሀገራት ማህበረሰብ አባላትን ደህንነትን ማሳሰቢያ አድርጎታል። አንዳንድ የመገናኛ ብዙሀን ዲፕሎማቱ የሶማሊያ ዜግነት ያላቸው የኢትዮጵያ ኮንስል ሰራተኛ ናቸው እያሏቸውም ነው። የሆነ ሆኖ የላስ አኖድ ከተማ አስተዳደር እግዴ ያው በአልሻባብ መፈጸሙን ሲገልጽ፣ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ከኢትዮጵያ በኩል የተባለ ነገር የለም። የትግራይ የቀድሞ ታጣቂዎች የታድሶ ስልጠና በሰኔ ወር ይጠናቀቃል ተባለ። የተፈናቃዮች የታጣቂዎችና የግዛቶች ጉዳይ ዋነኛ ትኩረቱ ይሆናል በሚል ጀነራል ታደሰ ያዋቀሩት ካቢኔ እያነጋገረ ይገኛል። ተቋርጦ የቆየው የመጀመሪያ ዙር 75000 የትግራይ ክልል የቀድሞ ታጣቂዎች ትጥቅ ማስፈታት መልሶ የማቋቋምና ወደ ማህበረሰቡ የመቀላቀል ስራ በሰኔ ወር መጨረሻ እንደሚጠናቀቅ ብሔራዊ ታድሶ ኮሚሽን ይፋ አድርጓል። ኮሚሽኑ እስከ መጪው ሰኔ ወር መጨረሻ ድረስ የትግራይ ክልል የቀድሞ ታጣቂዎችን የሰራዊት ብተና ለማድረግ ከክልሉ ጊዜ አስተዳደርና ከመከላከያ ሚኒስቴር ጋር በመሆን ቅድመ ተዋጊ መሆናቸውን የማረጋገጥ የመመዝገብና ከተመዘገቡ በኋላ መታወቂያ የመስጠት ስራ ይከናወናልም ብሏል ጄኔራል ታደሰ ወረደ ከተፈናቃዮችና ግዛቶቻችን መመለስ ጎን ለጎን ጉዳዩ በትኩረት ማዕከላችን ይሆናል ሲሉ የተናገሩት ካቢኔያቸውን ስራ ሲያስጀምሩ ነው። የጊዜያዊ አስተዳደሩ ፕሬዚደንት ሌትናንት ጄኔራል ታደሰ ወረደ ካቢኔ ስራ የጀመረ ሲሆን በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21፣ ሁለት ምክትል ፕሬዚደንት የነበረውንም ወደ አንድ እንዲወርዱ ሆኗል። ጄኔራል ታደሰ ወረደ በይፋ ማን ምክትላቸው እንደሆነ ያላሳወቁ ቢሆንም ከህወሓት ከፍተኛ አመራሮች ውስጥ አንዱ ስለመሆኑ ግን በተለያዩ መንገዶች እየተገለጸ ነው። ፕሬዚደንት ሌትናንት ጄኔራል ታደሰ ወረደ አዲሱ የካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ላይ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት አሁን ካለችበት የፖለቲካ አዘቅት መውጣት አትችልም ብለው ነበር። የቀድሞ ፕሬዚደንት አቶ ጌታቸው ረዳና ሌሎች የጊዜ አስተዳድሩ አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዚደንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ ግብዣ ማቅረባቸውም አይዘነጋም። በጀኔራል ታደሰ ካቢኔ ላይ ከወዲሁ ትችት ያቀረበው ደግሞ የብልጽግናው መንግስት አማካሪ በሆኑት አቶ ጌታቸው ረዳ የሚመራው የህወሀት ኃይል ነው። አቶ ጌታቸው ባላጋሩት ይሁን ቁንጅ የእሳቸው ቡድን መግለጫ እንደሆነ የተገለጸው ሰነድ ላይ አዲሱ ፕሬዚዳንት ሌትናንት ጀነራል ታደሰ ወረደም በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር ተጥሶ ወደ አንዱ ወገን ያዳላ ካቢኔ አቋቁሟል በማለት ተችቷል። አሸናፊና ተሸናፊ የለም በሚል በተደጋጋሚ ጀነራሉ የሚያደርጉትን ንግግር በማጣጣል በተግባር ያልተደገፈ ሲልም ገልጾታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመለስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና ቃፊ እንዲሆንም ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡ ኋላ ቀር ገዢ ካለው ሀይል ለማላቀቅ ሁሉንም አይነት ትግል እንደሚያካሄድም አስጠንቅቋል። ይህንን አቋሙንም የፌደራል መንግስትና የዓለም አቀፉ ማህበረሰብ በግልጽ ይወቁልኝ ብሏል።

በብልጽግናው ልሳናት ከሳምንታት በፊት ሞተው የነበሩት የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ ዛሬ ከዚህ ዓለም በሞት ተለይቷል። የብልጽግናው ፕሬዝደንት አብይ አህመድ ፓትርያርክ አቡነ ማትያስና የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ መልእክት አስተላልፏል። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አሳውቃለች። ወደ ጵጵስናው መንበር ከመምጣታቸው አስቀድመውም ካርዲናል ጆርጅ ማሪዮ ቦር ጎሊዮ በመባል ይታወቁ የነበሩት ጳጳሱም ቀዳሚያቸው የሆኑት ፖፕ ቤኔዲክት አስራ ስድስተኛ መንበራቸውን መልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 የካቶሊክ ቤተ ክርስቲያንን እንዲመሩ የተመረጡት። ፖፕ ፍራንሲስ ለወራት በህክምና ላይ በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላ እሁድ ዕለት በተከበረው የትንሳኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመን በአካል ተገኝተው የትንሳኤ በዓል መልእክት አስተላልፈውም ነበር። ጳጳሱ ዛሬ በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ የማርታ መኖሪያ ቤታቸው ውስጥ በ88ት ዓመት እድሜያቸው ማረፋቸውን የካቶሊክ ቤተ ክርስቲያን አሳውቃለች። አቡነ ፍራንሲስ ከደቡብ አሜሪካ የተሾሙ የመጀመሪያው ሊቀጳጳስም ናቸው። ግሪጎሪ ሳልሳዊ በ741 ሕይወታቸው ካለፈ በኋላ ለሮማ ካቶሊክ ከአውሮፓ ውጭ ሊቀጳጳስ ሲሾም አቡነ ፍራንሲስም የመጀመሪያው ያደርጋቸዋል። በመላው ዓለም የሚገኙ ካቶሊካውያን መንፈሳዊ መሪ የሆኑት ፖፕ ፍራንሲስ ዜና ረፍትን ተከትሎ አዲስ ጳጳስ እስኪመረጡ ድረስም የቤተ ክርስቲያኗ መሪነት ከፍተኛ ስልጣን ባላቸው ካርዲናሎች በጋራ የሚካሄድ ይሆናል። የጳጳሱ ህልፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንደዚሁም ታዋቂ ሰዎችና ተቋማት፣ የሀገራት መሪዎችም ሐዘናቸውን እየገለጹ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ዛሬ በሰማነው እጅግ አሳዛኝ ዜናም ጥልቅ ሐዘናችንን እየገለጽን መላው የካቶሊካውያንና በጎ ፍቃድ ላላቸው ሰዎች ሁሉም በጸሎት አብራችሁን እንድትሆኑ ጥሪ እናቀርባለን ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በፖፕ ፍራንሲስ ህልፈት የተሰማ መሆናቸውን ጥልቅ ሀዘን ለመላው የሮማ ካቶሊካዊ መሪዎችና በመላው ዓለም ላሉ ምእመናን እንደዚሁም በኢትዮጵያ ላሉ ካቶሊካውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም እገልጻለሁ ብለዋል። ከሳምንታት በፊት ፖፕ ፍራንሲስ ሞቱ ሲሉ የብልጽግናው ልሳናት መዘገባቸው አነጋጋሪ ነበር። የብልጽግናው ፕሬዝደንት አብይ አህመድም ዛሬ በሊቀ ጳጳሱ ህልፈት ሀዘናችንን እንገልጻለን ካሉ የሀገራት መሪዎች መካከል አንዱ ሆኗል። ከእነዚህ መሪዎች ውስጥ የአሜሪካው ፕሬዝደንት ዶናልድ ትረምፕም የሚገኙበት ሲሆን ፕሬዚደንቱ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክትም የሊቀ ጳጳሳት ነፍስ በሰላም ትረፍ፣ እግዚአብሔር እርሳቸውንና እርሳቸውን የሚወዱትን ሁሉ ይባርክ ብለዋል። ደቡብ ሱዳን የትራምፕ አስተዳደረን በይፋ ይቅርታ ጠየቀች። በደቡብ ሱዳን መከተል ፕሬዝደንት ቤንጃሚን ቦል ሜል ፊርማ ዛሬ የወጣው መግለጫ እንደሚገልጸው ይህንን ይቅርታ የሚያደርሱ ከፍተኛ ባለስልጣናት በሚቀጥሉት ቀናት ወደ ዋሽንግተን ይጓዛሉ። ከእነዚህ መካከል የፋይናንስና ና ፕላን ሚኒስትሩ፣ የብሔራዊ ባንክ ገዥና የኢሚግሬሽን መስሪያ ቤት ኃላፊው እንደሚገኙበትም ታውቋል። በአሜሪካና ና በደቡብ ሱዳን መካከል ውዝግቡ የተፈጠረው ደቡብ ሱዳን ከአሜሪካ የተባረሩ አንድ ግለሰብን አልቀበልም በማለቷ እንደሆነ ይታወሳል። ደቡብ ሱዳን ግለሰቡ የኮንጎ ዜጋ ናቸው በሚል ለመቀበል ፈቃደኛ ባለመሆኗ አሜሪካ የደቡብ ሱዳናውያን ቪዛ በሙሉ መሰረዟ ማሳወቋም አይዘነጋም። ይህን ተከትሎ የደቡብ ሱዳን መንግስት ግለሰቡን እንደሚቀበል የገለጸ ሲሆን፣ አሜሪካ ግን ውሳኔውን እስካሁን ድረስ አልቀለበሰችም። የደቡብ ሱዳን ምክትል ፕሬዝደንት በዛሬው እለት በሰጡት መግለጫ በተፈጠረው ስህተት ከአሜሪካ ጋር ውዝግብ ውስጥ በመግባታችን ይቅርታ እንጠይቃለን። ጉዳዩን በትብብር መንፈስ ለመፍታት ዝግጁነታችንን እናሳውቃለን ብሏል። በአሁኑ ወቅት ከአ አሜሪካ ለመባረር ዝግጁ የሆኑ 173 ደቡብ ሱዳናውያን ያሉ ሲሆን እነዚህን በህጋዊ መንገድ ለመቀበል ዝግጁ መሆናቸውን አሳውቋል። በሚቀጥሉት ቀናት ወደ ዋሽንግተን ዲሲ የሚጓዙት የሀገሪቱ ከፍተኛ ባለስልጣናት በጉዳዩ ላይ ምክክር ለማድረግ ፈቃደኛ መሆናቸውን መግለጫው ላይ ተካቶ ሰፍሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።